የኬንያ ተቃውሞ መፈንቅለ መንግስት ሙከራ እንደሆነ የአገር ውስጥ ጉዳይ ሚኒስተሩ ተናገሩ። ሰላም ጠና ስጥልን ውዴ ቻናል የተከታታዮች ሚኪ ነኝ ከሚኪ ታቡር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ኖቲፊኬሽን ቤሏን ስትከፍቱ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የኬንያው ተቃውሞ የመፈንቅለ መንግስት መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስትር ተናገሩ። የኬንያ የሀገር ውስጥ ጉዳይ ሚኒስትር ረቡዕ ሰኔ 18 2017 ዓ ም በመላ አገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ ሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ኢሕገ መንግስታዊ ሙከራ ነው አሉ። ሚኒስትሩ ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅመዋል መባሉንም አስተባብለዋል። ኪፕቹምባ ሙርኬሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት አስር ሰዎች በተጨማሪ ሶስት መቶ የፖሊስ አባላትን ጨምሮ ከአራት መቶ በላይ ሰዎች ጉዳት እንደደረሰባቸው ሚኒስተሩ ገልጸዋል። በሰላማዊ ተቃውሞ ሰዎች የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ጉድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስተሩ ቁልፍ የመንግስት ተቋማትና ቢሮዎችም በተቃውሞ ዕላማ መደረጋቸውን የገለጹት ሚኒስተሩ ዘጠኝ ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከነዚህ ውስጥ አምስቱን ሰብረው በመግባት አምስት የጦር መሳሪያዎች ተሰርቀዋል ብለዋል። ከዚህ በተጨማሪ ንብረታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስተሩ ገልጿል። ሙርኮሜ አክለውም በተቃውሞ በትክክል የደረሰውን ጉዳትና የጥቃቱ ሁኔታን ለማወቅ ምርመራ እየተካሄደ ነው ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅቱ አምኒስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመቶ ነው ብለዋል። ከተገደሉት መካከል በምኩሩ ነዋሪ የነበረው የ19 ዓመት ዴቪድ ሚዋንጊ ይገኝበታል። የወጣት እናት ለሚዲያ እንደገለጸችው ዴቪድ የተገደለው በተቃውሞ ተሳትፎ ሳይሆን ታናሽ ወንድሙን ከትምህርት ቤት ለማምጣት በሄደበት ነው። ሪቻል ኒውምብራ ሚዋንጊ ልጇ ጭንቅላቱን በጥይት ተመቶ መሞቱን በእንባ ተሞልጣ ገልጻለች። ስቃይ ውስጥ ነው ያለሁት ብላለች። ዴቪድ መካኒክ ለመሆን ወደ ኮሌጅ ለመግባት ተስፋ አድርጎ ነበር። የመጀመሪያ ልጄ ነው። ረዳቴም ነበር። ውሃ መቅዳት አሊያም የሆነ ነገር ስፈልግ የምልከው እሱን ነበር። ሌላኛው የ17 ዓመት ታዳጊ ተማሪ ዴኒስ ኒጁጉናም ከመዲናዋ ናይሮቢ ሰሜን ምዕራብ 170 ኪሎ ሜትር በምትርቀው ሞሎ ውስጥ ተተኩሶበት ተገድሏል። የታዳጊው እናት ጄሲንታ ጋቶኒ በተቃውሞ ውስጥ ሆኖ ይሁን ተባራሪ ጥይት መጥቶት አላውቅም ነገር ግን በጥይት መመታቱን መውደቅንና እዚያ መሞቱን ሰምቻለሁ ብላለች። ልጄ ገና ህጻን ነበር። የሁለተኛ ደረጃ ትምህርት ቤት የመጨረሻ ተማሪ ነበር። ህልሞች ነበሩት፣ እኔም በእርሱ ላይ ተስፋ ነበረኝ። ሆስፒታል እጄ አስክሬኑ ለማየት አቅም የለኝም። ተቃውሞ የተካሄደው ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ ነበር። ለዚህም ረቡዕ ዕለት በሺዎች የሚቆጠሩ ሰዎች በፕሬዝዳንት ዊሊያም ሩቶ መንግስት ላይ ያላቸውን ቁጣ ለመግለጽና የፖሊስ ጭካኔ እንዲያከተም ለመጠየቅ አደባባይ ወጥተዋል። በርካታ ተቃዋሚዎችም ሩቶ ስልጣኑን ሊለቅ ይገባል ስሉ ድምጻቸውን ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነ የዛፍ ዝንጣፊ በመያዝ በአገዛዙ ላይ ያላቸውን ተቃውሞ አሳይተዋል። መንግስት ተቃውሞ በቴሌቪዥንና በራዲዮ በቀጥታ እንዳይስራጭ አግዶ ነበረ ሲሆን የናይሮቢ ከፍተኛ ፍርድ ቤት እገዳውን በመቀልበሱ እገዳው ተነስተዋል። የመብት ተቆርቋሪ ቡድኖችም ፖሊስን እና መንግስት የወሰዱትን እርምጃ አውግዘዋል። የኬንያ የግ ማህበረሰብ የጸጥታ ኃይሎች ያሳየት አላስፈላጊ ብሪትና ጭካኔ ነበር ስልም ይህ ወደ አላስፈላጊ ህይወት መጥፋት መርቷል ብለዋል። የሰብአዊ ተማጋች ቡድኑ ሬቡ ለት ሶስት የፖሊስ መኮንኖች መጎዳታቸውን ገልጿል። በእርጋታዋና በሰላሟ የምትታወቅ ከአፍሪካ ለበርካቶች ተምሳሌት የሆነች ሀገር ኬንያ ያልተጠበቀ ፈተናዎች እያገጠመት ነው። በጣም በሚያሳዝን ሁኔታ ኢትዮጵያ እንግዲህ ከአጎራባች ሀገራት በጣም ጥሩና ሰላም ያላት ሀገር የምትባለው ከሌሎች አጎራባች ሀገርም እንደዚሁ በሰላም የምትኖረው ኬንያ ነች። ኬንያ እንግዲህ በኢኮኖሚም በጣም በሚገርም ሁኔታ ያው ትሻላለች ከኢትዮጵያ። በአፍሪካ ደግሞ ኬንያውያን ስባል በአለም ደረጃም ስደተኞችም የሉም፣ በብዛትም ሀገራቸው ላይ ስቃይ አልነበረም፣ የኑሮ ችግርም የለም። ግን ከቅርብ ጊዜ ወዲህ ዊሊያም ሩቶ ወደ ስልጣን ከመጡ በኋላ የዛሬ ዓመት አካባቢም እንደዚህ ከባድ ተቃውሞ ነበር። ተቃውሞ ግን አለምን ሲያነጋግር ነበር በሰለጠነ መንገድ ነበር። የኬንያ ጸጥታ ኃይሎችም ንጹሐን ላይ ያን ያህል ጉዳት አላደረሱም ነበር። ውሃ ብቻ ነበረ ስረጩ የነበሩት ግን በዘንድሮ ባልተጠበቀ ሁኔታ እንግዲህ በሮብለት በተካሄደው በዚሁ ንጹሐን መገደላቸው እንግዲህ በርካቶችን ቁጣ እየቀሰቀሰ ነው አሁንም ወደ ሌላ ነገር ህዝቡም ደግሞ በብሶትና በለኝነት እንደቀጠለና እንደተካረረ ጭምርም እየሆነ ባለው ጉዳይ በአንደኛ ዓመቱ ላይ በጣም በሚያሳዝን ሁኔታ በተከሰተው ነገር ባልተጠበቀ ሁኔታ ማለትም ነው የታክስና የኢኮኖሚ ጉዳይን በማስመልከት አንዳንድ ጥያቄዎችን ነበረ ለዊሊያም ሩቶ ያቀረቡት። ከዚህ በፊትም እሳቸው እንግዲህ በሌሉበት ቤተ መንግስትን ሰብሮ ለመግባትም አስቦ ነበረ አፍርሶ ከዛም የተነሳ ሰጥ አገባ መካከልም በተኩስ መካከልም በናይሮቢ ላይ የተገደሉትም እንዳሉ ጭምርም ነው የወጡት አጠቃላይ እንግዲህ ሟቾችን በማስመልከት 16 እንደደረሰው ጭምርም ነው ኬንያዊ ስደተኛ ኬንያዊ ሰው ባህር ላይ ሞተ ኬንያዊ ሰው ተሰደደ ስባልም ተሰምቶ አይታወቅም ምክንያቱም ሌሎች ሀገር ላይ በጣም ያን ያህል ተስፋና ትኩረት አይሰጡም በሀገራቸው ላይ ነው በብዛት የሚቀመጡት ስባልም ነው መረጃዎች የሚወጡት ኬንያውያን ሌላ ሀገር ቪዛ የማግኘት እድላቸው በጣም ሰፊ እንደሆነ ጭምርም ነው ምክንያቱም ሄደው የመቅረት እድላቸውን በጣም ጠባብ ነው። አይፈለጉም። ከዛም የተነሳም ነው ኬንያ እንግዲህ አሁን በጣም በሚያሳዝን ሁኔታ እየተሰማ ያለው የእርስ በርስ ግጭት፣ በተለይ የመፈንቅለ መንግስት እንግዲህ ከመንግስት ጸጥታ ኃይሎችና እርስ በርስ እንደዚህ በሀገር ውስጥ እየተነሱ ያሉት ነገሮች ወደ ልባላ ነገር ላይ ያመራ ይችላል። በተለይ ደግሞ ኢትዮጵያ ላይ ተጽዕኖም ያመጣል። ምክንያቱም አጎራባጅ ሀገር ጦርነት በተካሄደ ቁጥር ኢትዮጵያ ላይ ተጽዕኖ ማሳደሩም የምታወስ ነው። ሱዳን ጦርነት ኢትዮጵያ ላይ ተጽዕኖ ያሳድራል። የደቡብ ሱዳን ሱዳን ጦርነት እንደዛው ተጽዕኖ ነው የሚያሳድረው። አጎራባች ሀገር ጎረቤት ሰላም ሲሆን ነው ቤት ሰላም የሚሆነው፣ በማለትም በርካቶችም ሀሳባቸውን እየገለጹ ያሉት። የኬንያው የእርስ በርስ መፈንቅለ መንግስት ለማድረግ ሙከራ ማድረጋቸውም ነው እየወጡት መረጃዎች የሚያሳዩት። ያው ፖለቲካ ላይ እሳቸው ኖሮ አልኖሮ ቤተ መንግስትን ተቆጣጠሩ ማለት ያው ዋና ስልጣን መቀመጫን እንደመያዝም ነው የሚቆጠረው ስለዚህ በጣም ከባድና አስቸጋሪ ጊዜያት እንደሆኑ ጭምርም ለኬንያውያን በርካቶችን በጸሎት አስቡ በማለትም ነው ኬንያ ላይ የተነሳው እርስ በርስ እንደዚሁ ከመንግስት ጸጥታ ኃይሎች ጋር ያላቸው ነገር በዚህ ላይ ደግሞ ንጹሃኖች ወደ 16 የሚሆኑት እንደተገደሉ ጭምርም ነው አብዛኞቹ የአፍሪካ ሀገራት መሪዎችም የህዝቦቻቸውን ጥያቄ ከመለስ ይልቅ ወደ አፈሙዝ እንደምንዞሩ ጭምርም ነው። ህዝቡ እንግዲህ ይስተካከል ወይም ዊሊያም ሩቶ ልለቅ ይገባል በማለትም ነው የጠየቁት። እንግዲህ ህዝቡ ተነሳ ማለት ደግሞ በምርጫ እንዳስቀመጡት ጭምርም ነው ዊሊያም ሩቶን ደግሞ መታገስ እንዳለባቸውም ነው ህገ መንግስትን በማለት በርካቶችም ደግሞ ሀሳባቸውን ሲገልጹም ተስተውሎ ነበረ። በኬንያ የተነሳው የእርስ በርስ እንግዲህ ዋናኛው በዚሁ በጣም በሚያሳዝን ሁኔታ ንጹሐን የሞቱበት ሁኔታም የተፈጠረው እጅግ በርካቶችን እንዳሳዘነ ጭምርም ነው። ናይሮቢ ሮብለት እንግዲህ በከፍተኛ ሁኔታ ሁኔታ በተቃውሞ ስትናጥ እንደዋለች ጭምርም ነው የደረሱት አጠቃላይ ዓለምን እያነጋገረ ያለው መረጃ የወጡት መረጃዎች የሚያሳዩት ማለት ነው። አጠቃላይ እንግዲህ ኬንያ ላይ ያለውን መረጃ በማስመልከት አዳዲስ መረጃዎች ካሉ ተከታትለን ለእናንተ የምናቀርብላቸው ይሆናል። በአሁኑ ሰዓት እንግዲህ ያለውን መረጃ በማስመልከት የሀገር ውስጥ ሚኒስትር ሚኒስትሩ የኬንያ ምን አሉ በሚሉ ዙሪያውኑ ለእናንተ ይዤላችሁ የመጣሁት አጠቃላይ እንግዲህ እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ከሚኪ ታቦር ኒውስ ለዚህ ቁም ነገራት ስል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በጠለም ክፍል ሰላም ያቆያችሁን።